ሀጀራ ወንዶች ማለት ነው። ከብሩኬ ውጭ እንዳለ ቀሚስ መልበስ አለባቸው። ቤተሰብ ምን ትላላችሁ? ማለት ነው የእውነት ነው ምላችሁ። ምክንያቱም ለምንድነው ታውቃላችሁ? አንደኛ በሴት ልጅ በጣም ስለሚጫወቱ ሴት ስለሆኑ፣ ገባችሁ አደለ? ወንድ ቢሆኑ ኖሮ እህት፣ እናት ስላላቸው ስለ ሴት ይገባቸዋል። ገባችሁ? ነገር ግን እነዚህ ማለት ነው ሴታ ሴት ስለሆኑ ቀሚስ እንዳለ አንድ አይነት የመዳን ቀሞች ማለት ነው። እኛ ለነሱ ለቡታጀራ ወንዶች ማለት ነው ቀሚስ ማሰፋት አያቅተንም። የምሬን ነው አያቅተንም። እና ቢያንስ ብዙ ነገር ሆነን አለነሱ ማለት ነው። እና ቀሚስ ገዝተን ለነሱ ማልበስ አያውቅተንም። ቀሚስ መልበስ አለባቸው። ሲቀጥል ጀግና ጀግና የሚያስብላቸው ምንም አይነት ጀግንነት የለም። ገባችሁ አይደለ? ጀግና ማለት ምንዶ ታውቃላችሁ? ልክ እንደ ብሩኬ ለሴት ልጅ የሚንሰፈሰፍ ሴት ልጅን የሚያከብር ነው። ጀግና ማለት ያለባቸው ለእናት የእናቱ ልጅ ጀግና ሴት ያሳደገው ጀግና ማለት ነው። ገባቸው አደለ? እንደዛ ነው ጀግና ማለት ስለ ሴት ልጅ ክብር የሚያቅ እናቱን የሚያከብር፣ ሚስቱን የሚያከብር ማለት ነው። ያ ነው ጀግና የሚያስብለው እንጂ ማንም ማሀይብ አይደለም እሺ፣ ጀግና የሚሆነው ገባቸው አደለ? ሴት ህይወት ላይ የሚጫወት አይደለም ጀግና የሚባለው ገባችሁ? አጉል አሽቃባጭ ነኝ አጉል እንዴት ነው አጉል ይሆናል አይደል አጉል ልወደድ ባይ አይ እኔ እኔ ጋር እንደዚያ ዓይነት ነገር ለምን እንደማይሰራ አላውቅም? ለምን እንደማለምናቸው እኔ ልቤን እንኳን ብዙ ጊዜ ላሳምነው ፈልጋለሁ ታውቃላችሁ ግን ለምን እንደሆነ እሺ አይልም በቃ ታውቃላችሁ ተፈጥሯችሁ እኔ ተፈጥሮዬን በጣም ነው መወዶ ምክንያቱም ማንንም ሰው ልለምን ልቤ እሺ አይልም አይታዘዝልኝም ማስመሰል ደስ አይለኝም እ እንዴ ጀግና ማለት ሴትን ስላቆሸሸ ነው። እንደ ጀግና ሁለት አመት ሶስት አመት ሁሉ እያስለቀሰ ጓደኞቹና እሱ ስለሚሸቅለው ነው። እንደ ጀግና ለብር ብሎ ሴትን ማስደብ ነው። እንደ ጀግና ለነገሩን፣ አንተ እኮ እናቶች ናችሁ። ለአብርሽ እናቶች ናችሁ እናንተ እኛ ግን የአብርሽ ታላቂ እና ታናሽ እያልን የምንፎካከር ነን። ገባችሁ አይደለም? አንተ ታላቂ ዝም በል እስቲ፣ ታላቂ አትሆንም ታናሽ አትሆኝም ምናምን እየተባባልን የምንወዳደር ችግር የለውም ብንሰዳደብ ራሱ ከአብርሃም ጋር እኩያ ነን። ገባችሁ አይደለ? ግን እናንተ አሮጊቶች ማለት ነው። ገባችሁ አይደለ? ማለት የአብርሃም እናት ናችሁ። ለአብርሃምን ብትንከባከበ ራሱ ይገባቸዋል፣ ምክንያቱም የአብርሃም እናት ስለሆናችሁ። እንዴ የአብርሃም እናት ራሱ እትዬ ራሱ እንደናንተ አላረጁም። ልንገራችሁ ማለት ነው እናንተ ማዳታሞች ማለት ነው። ገባችሁ አይደለ? ገባችሁ? ስለዚህ እኔ ይኸውላችሁ አንደኛ ማንም ሆነ ማንም ማለት ነው ልንገራችሁ። አሁን ባለፈው መቶ ኬስ ይከበርለት ማለት ነው። ብቻውን አይደለም። ይሄ ሴታ ሴት ጫታም ማለት ነው። እያንዳንዱ ሁሉም አንድ ላይ ያሉት ማለት ነው። ብቻቸው አይደለም። ለዚህ የበቁት ጭራሽ በቃ በእሩታ ነው። ለዚህ የበቁት በእሩታ ማለት ነው። በሉት ገባቸው አይደለም። እሩታም እያለች ሰው አብርሃም ነው። እሺ፣ ቻናሉ ላይ የከፈተለት ነገር ግን የመዳም ቅመም እንኳን አላመሰገነም። የሴታ ሴት ጫታም ማለት ነው። ገባቸው አይደለም እ? ኢቨን እንኳን ያለ እንቅልፍ እያደሩ ሰብስክራብ እያስደረጉ እየነበሩትን ቲክቶከሮችን እንኳን አላመሰገነም። የኔ ወንድም የኔ ጀግና እያላችሁ አንድ ቃል እንኳን አላወራም። እናንተ ያለ እንቅልፍ ያደራችሁ ለእኔ ሰብስክረብ የለመናችሁ በጣም ነው ማመሰግናችሁ የመዳም ቀሞች ብሎ እንኳን ከአፋቸው እንኳን ውርደት ነው የሚመስላቸው። ለእነሱ ውርደት፣ እናንተ ለማኞች ማለት ነው። እነሱን የምትለምኑ ከእነሱ ምን ለማግኘት ነው? እንስቲ ንገሩኝ ምን ለማግኘት ምን ለማግኘት፣ አንድ ሰው እኮ ዩቱብ ከፍታችሁ ራሱ ዩቱባችሁን ራሱ ሼር ለማድረግ ልትለምኑ እንኳን ቢሆን ማለት ነው። ገባቸው። ሼር ቢያደርጉ ራሱ እግዚአብሔር ካላለ እኮ አይታይላችሁም። ልንገራችሁ፣ እግዚአብሔር ካላለ አይታይላችሁም። ሼር ሳያደረጉ ራሱ ይታይ ከተባለ ይታይላቸዋል። እነሱ ሼር እንዲያደርጉ ነው የምትለምኑት? ወይስ ከነሱ ጋር ምንድነው ፍቅረኝ ድጋሚ ሩታ ላይ እንድደርባችሁ ነው አብርሃም? ወይስ ጫታሙ እንዲያገባችሁ ነው? ወይስ ብሩኬ እንዲያገባችሁ ነው? የሃይሚ አይደለም፣ የሃይሚ እንኳን ተይዟል ሲያምራችሁ ይቀራል ማለት ነው ገባችሁ? አይደለም፣ ያኛው ያኛው የአብሬሽ ቡችላ ማለት ነው፣ እሱ እንዲያገባችሁ ነው? ወይስ ከርሜላ ጋር ልትላላሱ ነው? እኔ ያልገባኝ ነገር እስቲ ንገሩኝ። ነገሩ ለምንድን ነው የምትለምኑት? ይሄን ያክል በዚህ ልክ የምትለምኑት፣ በዚህ ልክ የምታሽቃብጡት፣ በዚህ ልክ የሌለውን ነገር የምትሰጡት ማለት ነው። ምን ልታገኙ ነው? እስቲ ንገሩ። ምን ልታገኙ እ እኔ እኮ ሴት ሆናችሁ ከሴት ተፈጥራችሁ ሴት ሆናችሁ ለዛውም፣ አለ ለዛውም እማማ ሆናችሁ። ለነገሩ አንድ ልጅ ብትወልዱ ነው ወይም ደሞ አንድ ልጅ ራሱ የላችሁም እናንተ። ማረጃችሁ እኮ ማዳት በማዳት ሆናችኋል እኮ እ ወንድሜ ወንድሜ እያላችሁ የአብርሃም ታደሰ እያላችሁ ይኸው አረጃችሁ፣ ቀራችሁ። ገባችሁ አደለ? እሱ እንኳን ይኸው ህይወቱን እየቀጠለ ነው፣ ሚስቱን እያስለቀሰ ማለት ነው፣ ከሌላ ሴት ጋር አሸሸ ገዳ እያለ ማለት ነው። ገባችሁ አደለ? እኔ ተውት፣ ሌላው ተውት፣ ግን እውነት አውሩ። ቢያንስ እውነት አውሩ፣ እውነት አውሩ፣ በሃይማኖታችሁ እውነት አውሩ። አደለም የሚባለው እስከዚህ ድረስ ስላጠፋችሁት ነገር፣ እስከዚህ ድረስ ስላጠፋችሁት ነገር፣ ንሳ ግቡ ወንዱም እግዚአብሔር ይቅር በለኝ በሉ። እስከ አሁን ድረስ እንኳን ስላጠፋችሁት ነገር እስቲ ወደ ራሳችሁ ተመለሱ። የእውነት አብርሃም ከርሜላ ጋ ማለት ነው ልንገራችሁ፣ ከርሜላ ጋ እ ትላንትና ምረት ለጥፋለች ያ እንትን ማለት ነው፣ መምራችን እያስተማሩ ገባችሁ አለ። የእውነት አብርሃም ልንገራችሁ፣ ዩቱብ ስለማይፈቅድ ነው እንጂ አልጋ ላይ እኮ ሲያደርጉ ይለቁ ነበር። ልንገራችሁ ይለቁ ነበረ። እሱ ትንሽ አፍሮ ነው እንጂ ስለማይፈቅድ ዩቱብ ስለማይፈቅድ ነው እንጂ ይለቃል። ከእርሜላ ጋ እያደረገ ቢያንስ እኮ ተሰካክተው እንኳን ባይሆን ማለት ነው ልንገራችሁ፣ ቢያንስ በቃ አንድ ላይ ተደራርቦ እንኳን ይለቅ ነበረ ልንገራችሁ ማለት ነው። ምክንያቱም ከዛ የባሰ ነገር ነው እያደረገ ያለው። ሩታን የሚያስለቅሳት ከዛ የባሰ ነው እንዴ። ከንፈር ለከንፈር ተሳሳሙ በሉት። ግንባር እየተሳሳሙ ሚስትና ባል የሚያደርጉትን ነገር እየተደራረጉ የሚለቁ ሰዎች ማለት ነው። ያ ነገር አልጋ ላይ እያደረጉ ለመልቀቅ ዩቱብን ፈርቶ ነው፣ ልንገራችሁ እሱ ስለማይፈቅድ ነው እንጂ ይለቁት ነበረ። አብሶ የቡታጀራ ወንዶች ልንገራችሁ አብሶ የቡታጀራ ወንዶች ሴትን እንደ መቀያየር ቢሆን ለብርና ለመፈመስ በዚህ ልክ ውርደት፣ በዚህ ልክ መውረድን የሚያስተምሩ ወንዶች የቡታጀራ ወንዶች ማለት ነው። ያ ነገር ቢፈቀድ ኖሮ እርግጠኛ ነኝ ያደርጉታል፣ ያደርጉታል። እርግጠኛ ነኝ። ምክንያቱም ክብር አለ። እሱ ምንም አይደለም፣ ገባቸው አይደለም። የሴትን ገላ እንደፈለጉ የሚጫወቱት ሴትን እየቀያየሩ ሴትን እያሰደቡ እንደፈለጉ የሚጫወቱት በእግዚአብሔር እና በአላ እያሉ እየማሉ የሚሸቅሉት፣ ለገላቸው ለእግዚአብሔር ክብር የሌላቸው ለገላቸው ክብር የላቸውም። ልንገራቸው ክብር አይሰጡም በፍጹም ማለት ነው እ ማንን ፈርቶ ነው ማን እግዚአብሔርን ቢፈሩ ኖሮ በእግዚአብሔር ስም እየማሉ እንደዚህ አይሰሩም ነበር። በእግዚአብሔር ስም እየማሉ በዚህ ልክ እንደዚህ ሴትን ልጅ አያስለቅሱም ነበረ። ልንገራችሁ ማለት ነው። ምንም አይነት ድራማዊን ምንም አይነት ስራ ይሁን፣ ምንም አይነት ይሁን፣ በዚህ ልክ ሴትን እያስለቀሱ እንደዚህ ሰው አይሰራም። ልንገራችሁ እ ሩታ ኮ ብዙ ነገር አታለች። ለነሱ ብላ ለአብርሃም ብላ ኮ ብዙ ነገር አታለች። ጭራሽ ኮ ጭራሽ እኮ የሚቀለድም አደለም። ጭራሽ ሩታን ተዋት፣ ሩታን ፍታት ተብሎ ራሱ የምትቀለድ ሴት አደለችም። ሩታ ኮ ለሱ ብላ በጣም ብዙ መስዋዕት ከፍላለች። ብዙ መስዋዕት እንዲም እኛ ኮ በሚዲያ የምናቀው ነው። ገባቸው አደለ? ከሚዲያ የማናውቀው ብዙ ነገር አድጋለች። እነሱ ኮ በውሸት ኮ ነው የቀበሩን እኛን። በውሸት ኮ በቁም የቀበሩ ናቸው፣ በቁም ማለት ነው። እንደ እኛን ተውት። አባይን እኮ የዋሹ ናቸው። አባይ ቲቪ እንኳን የዋሹ ናቸው። ገባችሁ ሁሉም ማለት ነው። የብታጀራ ዩቱበሮች እንዳለ አባይ ቲቪ ላይ ቀርቦ እንዳለ ውሸት ነው ያስተላለፉት። ውሸት ያው አብርሃምና ሩታ ፍቅረኛ ሞሽነን አሉ አለቅ። ነገር ግን ብዙ ነገርን የዋሹ አሉ እንዳለ የብታጀራ ዩቱበሮች እንዳለ አባይ ላይ የቀረቡት ከነማርክ ጀምረው ጀምሮ እያንዳንዱ ማለት ነው ዋሽቷል። እነ ፍቅር ሁሉ እ ለብር ብሎ ነው እንጂ ማለት ነው ይደልት ነበረ። ቪዲዮን እራሱ ብሩ ስለሚቆጥር ብሎ ነው ያላጠፉት። ስንቶቹ ኢንተርቪው ያደረጉትን ቪዲዮ ደልቶ የለን እንዴ? ወርደታሞች ስለሆኑ ወራዳ ስለሆኑ ገባቹ? አይደለ ቤተሰብ፣ ሰላማችሁ ይብዛልኝ። በቪዲዮ ሊቀርብ ስላልተመቸኝ ነው። እሺ፣ ባይ ባይ፣ በኋላ